እኔ ደግሞ የምጠይቀው የተወሰነ ሰው አይደል፣ ከቀበሌ ጀምሮ መጨረሻው ጠቅላይ ሚኒስትራችን ድረስ ያለ ሰው ለምንድን ነው ሰላምን የማያረጋግጠው በህዝብ ላይ? ቀበሌ ምን እየሰራ ነው? በቀበሌው ደም ፈስሰው ሲገደል ሲዘረፍ፣ ወረዳ ምን እየሰራ ነው? ዞን ምን እየሰራ ነው? ክልል ምን እየሰራ ነው? ሰላም ጠባቂው ሚኒሻው ልዩ ኃይሉ ምን እየጠበቀ ነው? ልዩ ኃይል እየተባለ ሰላም ጠባቂ የተባለው መከላከያ የተባለው ደም ለማፍሰስ ነው እን የሰለጠ ነው? ደም ለማፍሰስ ሲገደል ለማየት ነው እንደ የሰለጠ ነው? ስለዚህ አገራችንን በአስቸኳይ ምሁሩም፣ አስተማሪውም፣ ተማሪውም፣ ወላጅም ልጆቹነን ቧልታ የለም ብናባል ተውቁም ነገር የለውም። እስተ ዛሬ ድረስ ይኸው ሁላ ሰው ሞተ፣ ንብረት ተዘረፈ፣ ተሳደደ። መሻይፉ ሁላ ታገሩ ተቅርአቱ ላይ ተናቅሎ ተሳደደ፣ ንብረቱ ተገፈፈ፣ ቤተ ክርስቲያን ተቃጠለ፣ መስጂድ ተቃጠለ። ውጤቱ ምንድን ነው? የተገኘ ውጤት አለ? ልማት ውጤት አለው። ንግድ ውጤት አለው። ግብርና ውጤት አለው። ትምህርት ለምን ውጤት የለውም? እውቀት ለምን ውጤት የለውም? የምንማረው ለጥፋት ነው እንደ የምንማረው አገር ለማውደም ነው እንደ የምንማረው ለመገዳደል ነው እንደ። ስለዚህ ለእናንተም ለወንድሞቻችንም የማስተላልፈው እንደ ይሁን ለኢትዮጵያ ህዝብ በአጠቃላይ ለሙስሊሙም ለክርስቲያኑም የማስተላልፈው ቢኖር እውነተኛ ነውን የሃይማኖት አባቶች እውነቱን እናስተላልፍ፣ ለሰላም እንስበክ፣ ለሀገራችን እንጨነቅላለሁ። ሌላውም በአጠቃላይ ይሄ መጋደል ቀርቶ መፈናቀል ቀርቶ ንጹሕ ደም ማፍሰስ ቀርቶ ወደ ሰላም እንድንመለስ ወደ ልማት እንድንመለስ አደራ አደራ ለማለት ለመለመን እፈልጋለሁ።